ቹቹ አይደለም። እዚሁም ገጽ ላይ ላለነው በየትኛውም ቦታ ላለን ሰዎች ትምህርት ላይ መሰረት አድርገን ብቻ እነጋገራለን። ትምህርትን ብቻ እንነጋገራለን ማለት ነው። በሁለተኛ ደረጃ እንግዲህ የእመቤታችን ጉዳይ፣ የቅዱሳን ጉዳይ አንድ ሰው ክርስቲያን ለመሆን ሲመጣ በትምህርት ውስጥ ከሚሰጡት ጉዳዮች አንደኛ ትምህርት ሃይማኖት ነው። ትምህርት ሃይማኖት ምን ይይዛል? እንደው የቀዳማይ ክፍል እንኳን ብታየው ሃይማኖት ምንድን ነው? ከሚለው ጀምሮ ሃይማኖት ምንድን ነው? ከሚለው ጀምሮ ከዛ በኋላ ስነ ፍጥረት ላይ ጥያቄው በትክክል እስካልተመለሰለት ድረስ አንድ ሰው ወደ ጥምቀት ሁሉ ላይ መጣ ይችላል። ነገረ ቅዱስ አለ። ቅዱሳን የተሰጣቸው ቦታ አለ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሎ ማለት ነው። መቤታችን ታላ አምስቱ አማደ ምስጢራት ስነ ፍጥረት ላይ እኔ አንድ ሰው መሰረታዊ ሃይማኖት ተማሪ ሲባል እንግዲህ አምስቱ አማደ ሚስጢራት ነው ዶግማ ተብሎ የሚነገረው። እዚያ ውስጥ ግን ነገረ ቅዱሳንም ነገረ ድንግል ማርያምም አለ። ኢየሱስ ክርስቶስ በስጋ እንደመጣ የሚያምን ሁሉ ኢየሱስ ክርስቶስ በስጋ እንደመጣ የማያምን ደግሞ ከእግዚአብሔር አይደለም። ቅዱስ ዮሐንስ ተናግሮታል። በቤተ ክርስቲያናችንም ትናንትም ተናግረው ነበረ። ዋናው ቀዳሹ ዲያቆን ዋናው ዲያቆን ምን ይላል? መልክተ ጳውሎስ ነው ሁሌ ከማንበብ በፊት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የማይወደው በሁለት ወገን ቅድስት ድንግል ከምትሆን ከመቤታችን ቅድስት ድንግል ማርያም መወለዱን የማያምን ሰው ይኖር እንግዳ እስከሚሆን መጻቶ ድረስ ሐዋርያው ቅዱስ ጳውሎስ ከተናገረው መልክት ከተናገረው የተለየ የተወገዘ ይሁን ብሎ ያስቀምጣል። ስለዚህ በመጀመርያ ደረጃ አንድ ሰው ወደ ሃይማኖት አምንባቸው ከሚገቡ ነገሮች አንዱ አምስቱ አዕማደ ምሥጢርም ነገረ ማርያም ላይ ያላትን የቤተ ክርስቲያን የጠራ አስተምህሮ እና ደግሞ ነገረ ቅዱሳን ላይ አስተምህሮ ነው። ይሄን እንዲናገር ይገባል ማለት ነው። በኋላ እንግዲህ ወደ ጥምቀቱ፣ ወደ ሌላው የሚመጣው አይ ስለ ድንግል ማርያም መስማት አልፈልግም ካለ ይሄ ሰውዬ ለጥምቀት እንኳን በቂ አይደለም። የግድ ነው። ምሥጢረ ሥጋዌን ስንማር የግድ ነው። ስለመቤታችን የግድ እንነጋገር እንማማራለን። ቀጥለን ስንመጣ ደግሞ ያለመቤታችን ያለማርያም አማለጅነት አለም አይደንም። ቅድም በደንብ ተብሎበታል። በቤተ ክርስቲያን ትምህርት ላይ እንደው ተአምረ ማርያም ላይ እንኳን ስናይ ስለመቤታችን ስለ ቅድስት ድንግል ማርያም ምክንያችን ላይ ያላትን ደግሞ ቦታ ተራዳይነቷን ሲናገር ምንድን ነው የሚለው? የኪዳነ ምሕረት ተአምር ይመስለኛል። አንድ ሀብቱን ሁሉ ስላጣ መንገድ ላይ ሲሄድ ዲያብሎስ ሀብቱን ንብረቱን እንደሚሰጠው ነገር ግን ሥላሴን እመቤት ቅዱሳንን ሁሉ እንዲክድ ብሎ ትክድ አለው ብሎ እመቤታችን ግን ካድ ሲሎ አልክድም ስላለው ሰውዬ ሲናገር በኋላ ላይ እንደዛ ክዶ ግን በህልሙ ነው የሚያው ይሄን መጨረሻ ላይ እመቤታችን አልክድም ሲሎ ዲያብሎስ ገንዘብህንማ አምጣ ብሎ በዚያ ወርቅ በመሰለው ድንጋይ ልብ ራሱን ብሎ እንደገደለው ወደ እግዚአብሔር እንደደረሰ እመቤታችን ስለሱ ያማለደችው ምልጃ ምንድን ነው? ጌታችን ምልጇን ከተቀበለ በኋላ ምንድነው ያለችው? አይ ከማርከውማ ነብሱን ወደ ስጋው መልሰውና ንስሐ ይግባ ነው ያለችው። በጣም በሚገርም ሁኔታ ነው የተገለጸው። የእመቤታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ ምልጃስ የሚያቀርበን እንጂ ከክርስቶስ የሚያርቀን አይደለም ወደ ክርስቶስ የሚያቀርብን ከክርስቶስ የሚያርቀን አይደለም። ወደ ምስጢራት የሚያቀርብን የሚራዳን። በዚህ በኩል ከክርስቶስ የሚያርቁን ርኩሳን መናፍስት፣ ዋናው ደግሞ አለቃቸው ዲያብሎሳል። በዚህ በኩል ደግሞ ወደ ክርስቶስ የሚያቀርቡን ቅዱሳኑ ሁሉ አሉ፣ በዋነኛነት ደግሞ እመቤታችን ቅድስት ድንግል ማርያም። ስለዚህ ምን ይላል በየትኛውም ቅዱስ በየትኛውም ሰማዕት እንኳን በእኛ በኃጢአተኞች ፍቅርና ተጋድሎ ውስጥ የመቤታችን ያረዳችው ሰው የለም። በቃ ቅዱስ ያሬድ ይናገራል። ተበዋሃላኪ ከመትኩን ተንከተመ ለውሉደ ሰብእ ለሰው ሁሉ ረዳት እንድትሆን ከአብ ከወልድ ከመንፈስ ቅዱስ ተሰጥቷታል ጸጋ ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በአቡነ ተክለ ሃይማኖት ተጋድሎ ውስጥ ረድኤቱ አለ። በአቡነ ገብረ መንፈስ ቅዱስ ተጋድሎ ውስጥ ረድኤቱ አለ። በሰማይቱ በቅዱስ ቂርቆስ ተጋድሎ ውስጥ ረድኤቱ አለ። እገዛዋለ አንድ አካል እንደመሆናችን እንደውም ቅዱሳን በእናንተ ላይ ከሚሆነው ድህነት የተነሳ ይናፍቋችኋል ነው የሚለው ይራዱናል። ልክ ዲያብሎስ ከክርስቶስ እንድንርቅ እንደሚቃወመን ሁሉ ቅዱሳን ደግሞ ወደ ክርስቶስ እንድንቀርብ ይራዱናል። የቤተክርስቲያን ትምህርት ይሄ ነው እንጂ ብቻውን ራሱን ችሎ የቆመ ምስጢራትን መፈጸም ሳያስፈልገን በምልጃ በቅዱሳን ምልጃ ብቻ በቅዱሳን ረድኤት ብቻ መንግሥተ ሰማያት እንገባለን የሚል አስተምህሮ ፈጽሞ ቤተክርስቲያን የላትም። ነገር ግን ክርስቶስ ባቆመልን ቤተክርስቲያን በሰራችለን የድህነት መንገድ ውስጥ የቅዱሳን ምልጃ፣ በተለይ ደግሞ የእመቤታችን ቅድስት ድንግል ማርያም ረድኤት ጸሎት ልመና ቃል ኪዳን እኛን ወደ እግዚአብሔር መንግስት ለማስገባት ታላቅ ታላቅ የሆነ ኃይል አለው። ቅድም ታላቁ እንዳለው የአንድ ወንድማችን እንኳን ጸሎት የአንድ ወንድማችን እንኳን ጸሎት እጅግ በጣም ይጠቅመናል። ስለዚህ በዚህ መልኩ እንረዳው። አዎ በቤተክርስቲያን ውስጥ በተለይ ባህታውያን ከዚህ በፊት ያለ ማርያም አማላጅነት አለማይድንም የሚል ሀሳብ ይሰጣሉ። እንደተነገረው አሻሚ ነው ቃሉ። ወደ ሌላ ቲልት ይደረጋል። እጅግ መብራራት አለበት፣ መቅናት አለበት። ካለበለዚያ ይሄ የነገረ ድህነትን የሚያዛቡ ሀሳቦች እንዲወጡ ያደርጋል። ስለዚህ አሁን መሰረታዊ ጉዳይ ምንድን ነው? እመቤታችን ቅድስት ድንግል ማርያም ምልጃዋ እንደሚረዳ እንደሚያግዘን ከተግባባን ይሄ አሻሚ የሆነ በቤተ ክርስቲያንም በቀጥታ ከአበው ያላገኘ ነው። በመጽሐፍት ቅዱም ታላቁ እንዳለው በጉባኤ ቤትም ያልተማር ነው። ሀሳብን ለምን ነጠቀማለን? የሆነ ጊዜ እውነት ነው ካለው ውጊያ አንጻር ከመናፍቃኑ አንጻር እንደ ካውንተር አታክ ተደርጎ ቀርቦ ሊሆን ይችላል። ግን እሱ ጉዳይ አሁን ደግሞ እኛ ጋር ሲመጣ ሌላ ከሚጠቅመው ጥቅም ይልቅ ሌላ ደግሞ የሚያበላሸው ነገር ካለ እሱ እንተዋለን። መሰረታዊ ነገር ግን ይህንን በመተዋችን ምክንያት የእመቤታችንና የቅዱሳን ምልጃ በክርስትና ቦታ የሚፍቀው የሚሸራው አይደለም ነው። ስለዚህ በዚህ መልኩ ብንረዳው ይሄ ያግባባናል። ከዛ ውጭ ቅድም እንዳልኩት ወንድሞችን አነሳደብ ምናምን ስል ለእናንተ ብቻ አይደለም ታች ላይ ላላችሁት ብቻ አይደለም ለእኔም ጭምር ነው ለታላቁም ጭምር ነው ለሰሙም ለሚኪም እዚህ ላይ ላለ ነው ለሁላችን ነው ከወንድሞች ጋር በሀሳብ አለመስማማቶች ካሉ እንነጋገራለን። ሀሳብን እስከ መጨረሻ ድረስ የሆነ አስተምህሮ ካለ እንግዲህ ትምህርት ካለ እንሞገታለን፣ እንጠይቃለን። ማንም የማይጠይቅ ሰው የለም፣ ይጠይቃል። በግሉ ጠልተ